ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን የምትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የዛሬን ቪዲዮ ከመጀመሪያ በፊት እድሜያችሁ ከሰላሳ ዓመት በታች ላላችሁ ሴቶች ሙሉ ቀን የሚሆን ሜንቶርሽፕ ተዘጋጅቷል። ይህንን ሜንቶርሽፕ አስራ አምስት ሰዎችን ብቻ ስለምንቀበል ቀድማችሁ ተመዝገቡ። ለመመዝገብና ለበለጠ መረጃ እዚህ ጋር ማስቀምጥላችሁን ቴሌግራም ዩዘር መጠቀም ትችላላችሁ። ዛሬ አንዳንዶቻችሁ ዋት የሚያስበል ሀሳብ ነው። ይሄ የመጣው ኮሚትመንት ላይ ለመግባት የምታስቡ ወይም ደግሞ ትዳር ላይ ያላችሁ ሴቶች ባሎቻችሁን ማፍቀር እንደማይጠበቅባችሁ ልነግራችሁ ነው የመጣው። አዎ አዎ፣ እቀጥላለሁ። በነገራችን ላይ የፍቅርን ትርጉም ያስተማረን ማን ነው? ፍቅርን የነገረን ማን ነው? ስለ ፍቅር ያለንን አንደርስታንዲንግ ኬት ነው ያመጣ ነው አይዲያሊስት የሆነውን አይደለም። አብዛኞቻችን ስለ ፍቅር ያለን አንደርስታንዲንግ ከብትነ ልቦና ጉዳታችን የመጣ ነው፣ ወይም ልጆች እያለን ኢንዱር ካረግ ነው ነገር ወይም ክሬቭ ካረግ ነው ነገር የተነሳ ፍቅርን ልንተረጉም እንችላለን። አንዳንድ ሴቶች በጣም ሲናገሩ የሚገርመኝ፣ እኔ የምፈልጋቸውን ወንዶች አይፈልጉኝም፣ እኔ የሚፈልጉኝን ደግሞ አልፈልጋቸውም። ከዚ ዊቴን ለን ፍቅርን በሃርድ ዌይ ካላገኝን ካላገኘን በስተቀር ቼዝ ካላረግን በስተቀር እንደው የወደድንም የተወደድንም አይመስልንም። ቲንክ አባውት ኢት ሶ፣ አሁን ኮሚትመንት ላይ ያላችሁ ወይ ኮሚትመንት ላይ ለመግባት ፕላን ያደረጋችሁ ሴቶች፣ ትዳር ለመጀመር ያሰባችሁ ወይም ትዳር ውስጥ ያላችሁ ሴቶች እናንተ ልትወደዱ በምትፈልጉበት አይነት ኢንተንስቲ ወንዱ መውደድ አይጠበቅባችሁም። ለእናንተ ፍቅር እንዲገለጥበት በምትፈልጉት መንገድ እናንተ ፍቅራችሁን መግለጥ አይጠበቅባችሁም። አብዛኛውን ጊዜ ፍቅርሽን ለመግለጥ ኤክስትሪምሊ ልትሄጂ ትችላለሽ። አንቺ የሄድሽበት መንገድ ከራስሽ አንጻር ስለሆነ ምናልባት የአንቺ ፍቅር ላይታየው ይችላል። እሱም መወደድን እሱም መፈቀርን ዲዛይር የሚያደግበት የሚያገኝበት መንገድ አለ። እኛ ግን እኛ የምንፈልገውን የመወደድ እና የመፈቀር ስሜት እነሱ ይሰማቸዋል ብለን በማሰብ ሴም ወይ ልናፈቅራቸው እንችላለን፣ ሴም ወይ ፍቅር ልናሳያቸው እንችላለን። እሱ ጋ ነው የምንስተው። እንግዲህ ሶ በነገራችን ላይ እንደዚህ አይነት ነገር ሳውራ ሪፍረንስ ፖይንቴን ታውቃላችሁ ብዬ አስባለሁ ብዬ ከማውራት ብዬ ባይብልን ቢፈራረኩኝ ከተሳሳትኩ እንደሆነ የመጽሐፍ ቅዱስ አዋቂዎች ልትነግሩኝ ትችላላችሁ። አይ ትራይ ቱ ዲንክ ስፔሲፊካሊ ሴቶች ባሎቻችሁን አፍቅሩ፣ ሴቶች ባሎቻችሁን ውደዱ የሚል ነገር ፈለግኩኝ አንድ አገኘው ቲቶ ላይ ባሎቻቸውን እንዲወዱ አስተምሩ የሚል አገኘው ኦኬ ሜክሰን ከዛ ውጪ ግን እንደ ሩል ኤንድ ሬጉሌሽን የተሰጠን ነገር ቢኖር ባሎች እኛን መውደድ እኛ ለእነሱ መገዛት ወይም እኛ እነሱን ማክበር ሆነር ን ሪስፐክት ማድረግ ማለት ነው የዘመን ሴቶች ግን ጥሎብን አፍቅረን ነው ማግባት የምንፈልገው የምናፈቅረው ነው ማግባት የምንፈልገው ውስ ደግሞ አብዛኛውን ጊዜ ፍቅር ብለን የምናስበው ነገር ትክክል ከሆነ ምንጭ ስላልሆነ የምንቀዳው ትልቅ ችግር ውስጥ እንገባለን። ላይክ ሰድ እኛ ፍቅር ብለን የምናስበው አትሰምፖይንት ቼዝ አድገነው አሳደነው ነው የሆነ ነገሩን ወደነው የመጣን ሰው ማፍቀር እንችላለን። አትሰምፖይንት ወይም ደግሞ ፍቅር ብለን የምናስበው የሃርድ ሺፕ ያለው እኔ እንዲያልሆነ ፍቅር አይመቸኝም የምንላቸው ነገሮች ጤናማ አይደሉም። ብዙ ጊዜ ሄልዚ አይነት ፍቅር አናገኝም። በልጅነታችንም ስላለመድ ነው ማለት ነው። እና የኔ ዘመን ሴቶች ሀርድሺፕ እንወዳለን፣ በጣም መሰቃየት፣ በጣም መከራ ማየት ኢቨን የሆኑ የሆነ ነገር ስናገኝ በጣም ካልከበደብን እንደው ነገሩም ሊቀልብን ይችላል። ልክ እንደ ወንድ ማለት ነው። እና በመጀመሪያ ፍቅርን የተማርነው የት ነው? ለፍቅር ያለን አንደርስታንዲንግ የመነጨው ኬት ነው? እዝ ማይ ኮስችን፣ ራሳችሁን እንድትጠይቁ እፈልጋለሁ። አንዳንዶቻችሁ ኤግዛክሊ ትራማ ቦንዲንግ ላይ ናችሁ። ከሰምባዲ ጋር ትራማ ነው ያቆራኛችሁ በት ዩ ጋይዝ አር ቲንኪንግ ኢትስ ላቭ። አንዳንዶቻችሁ ኢንዱር መደረግ የሌለበት ፔን አለ፣ አቢውዝ አለ። እዛው አቢውዝ ውስጥ ልትሆኑ ትችላላችሁ እና ያ ቲንክ ኢትስ ላቭ ያ ቲንክ ቃ ስለማፈቅረው ልትሉ ትችላላችሁ። አንዳንድ ሴቶችን እጠይቃለሁ ለምንድን ነው አብራሹ ያለሽው? ስለማፈቅረው። አንዳንድ ማለት ለማመን የሚከብዷችሁን ነገሮች ልሰሙት ትችላላችሁ። ኤን ዋይ አር ዩ ዴር ስትባሉ ስለማፈቀው ይሉ ይችላሉ። ኦኬ ሴት ልጅ ባሏንን ማንንም ማፍቀር የለባትም የምልበት ምክንያት ልንገራችሁ። ሴቶች አፈቀርን ማለት ኮንሽስ ማይንዳችን ማሰብ የሚችለውን ፓርት ኦፍ አወር ብሬን ሸዳውን አድርገን በልባችን ማሰብ እንጀምራል በልባችን ማሰብ እንጀምራለን። ኮምፕሊትሊ ያለንን ዲዛየር እንቀይራለን። ኦኬ ሰው አይምሯችን ስራ እንዲያቆም አደረግን ማለት ትሜት ብቻ ነው ፋንክሽን የሚያደረገው። እኛ ፍቅር ሲዘን ወይም ፍቅር ስንጀምር ማሰብ እናቆማለን። ራሽናል መሆን እናቆማለን። አንዳንድ ጊዜ አንዳንድ ሴቶችን ታዩና ምን ሆናችሁ ነው ስትሏቸው ፍቅር ይዞ ወይም ሌሏቸው ይችላሉ። ምክንያቱም አንድ ሰው በአይነህሊናው ወይም በኮንሽስ ማይንዱ ሊያረገው የማይችለውን አይነት ሳክሪፋይስ ሊኖርበት የማይችለውን አይነት ህይወት ሲኖሩ ታያቸዋላችሁ ለምን ስለሚያፈቅሩ ማለት ነው ስታፈቅሩ ምንድን ነው የምትሆኑት ዲሲዥናችሁ ምክንያታዊ አይሆንም ስታፈቅሩና አፍቅራችሁ ለማግባት ስትገቡ የምትሏቸውን ነገሮች ሰምታችሁ እንደ ችግር የለውም በቃ የአንተ ደሞዝ ሶስት ሺ ቢሆን የኔ አስር ሺ ነው ችግር የለም አብረን እንገባለን አብረን እናድጋለን ምናምን ነገር ትላላችሁ አፍቅራችሁ ስትገቡ ማለት ነው። መቼ ነው የምንጋባው? ትላላችሁ። ምንም የሌለውን ወንድ ማለት ነው። ምን ስትሆኑ ስታፈቅሩ ማለት ነው። ስታፈቅሩ ችግር የለውም በቃ አንተ ምንም አይኖርህም፣ በቃ እኔ እንትን ላለሁ። አፍቅራችሁ ስትገቡ በጣም ብዙ ኤክስኪውዝ ታመጣላችሁ። አፍቅራችሁ ካልገባችሁ ወይም ራሽናል ቲንኪንጋችሁን ወይም ደግሞ አይምሯችሁን ሎጂካችሁን ከተጠቀማችሁ ግን ልክ ትዳር ውስጥ ለመግባት ስታስቡ፣ ይሄ ሰውዬ ከፍታና ዝቅታ ላከብረው የምችለው ሰው ነው ወይስ ፍቅር እስኪያልቅ ድረስ አብሬ የምኖረው ሰው ነው ብላችሁ ልታስቡ ትችላላችሁ። ኦኬ ሰው ሴት ልጅ አፍቅራ መግባት የለባትም ብዬ የማስበው ወይም ደግሞ በትዳር ውስጥ ኦብሰስድ መሆን የለባትም ብዬ የማስብበት ምክንያት አእምሯችን ስራውን ስለሚያውቁ አእምሯችን ስራውን ከማቆሙ የተነሳ ለእያንዳንዱ ነገር ኤክስኪውዝ እንሰጣለን። ለምሳሌ ዛሬ ፊዚክሊ አቢውዝ ቢያረግሽ ስለተናደደ እኮ ነው ብለሽ ኤክስኪውዝ ልትሰጪ ትችያለሽ። ከዚር ኢንላቭ የእኛ ፍቅር ዲሰፕሽን ውስጥ ነው የሚያስገባን። ስላፈቀርሽው ዛሬ ያደረገውን አቢውዝ እንደ አቢውዝ አትቆጥሪው። ፍቅር ሲዘን ትልቁ ችግር ኢሞሽናችን ስለሆነ ፋንክሽን የሚያደርገው ስሜታችን ስለሆነ ፋንክሽን የሚያደርገው ነገን ኮንሲደር አናደርግም። ብቻ ዛሬ አብረን ኖረን ብቻ ዛሬ እንትን ብለን ነገን ብለን ሀሉስኔት የምናደርጋቸው ነገሮች ዊርድ ናቸው። እንዲሆንን እንዲ ምናምን ምናምን ብለን የምናስባቸው ነገሮች አይዲያል ናቸው። አብዛኞቹ በዚህ መልኩ ሄደው የተሳካላቸው ሰዎች የሉም እያልኩኝ አይደለም። ብዙ ሰዎች ተሳክቶላቸው ሊሆን ይችላል። ግን ቴክኒክሊ መሆን ያለበት አንዲት ሴት ልጅ አፍቅራ ኦብሰስድ ሆና ሳይሆን ራሽናል ሆና ነው መግባት ያለባት። ለምን ምክንያታዊ ስትሆኑ ፕላን ታደርጋላችሁ እያንዳንዱን ነገር። ኦኬ ይሄ ሰውዬ ቢያጣ ነገር ሪስፔክት አደርገዋለሁ፣ ይሄ ሰውዬ ሲያገኝ ምን አይነት ሰው ነው የሚሆነው? ይሄ ሰውዬ ለልጆች የአባት መሆን ይችላል። ይሄ ሰውዬ ነገ ትረስት አደርገዋለሁ፣ ውሳኔውን የማምነው ሰው ነው። ይሄ ሰውዬ ነገ የተሻለ ነገር አብሬው ምሰራ ሰው ነው ወይስ ደግሞ ሌዚ ነው እያላችሁ እያንዳንዱን ነገር ካልኩሌት ማድረግ ትችላላችሁ። ምን ስታደረጉ ከማፍቀራችሁ በፊት አእምሯቸውን ስትጠቀሙ ማለት ነው። ኦብሰስድ ሳትሆኑ ስትቀሩ ማለት ነው። በፍቅር ሳትሉ ስትቀሩ ይሄንን አእምሯችሁን ትጠቀማላችሁ። አእምሯችሁን ስትጠቀሙ ደግሞ ጤናማ ትዳር ውስጥ ትገባላችሁ። አብዛኛውን ጊዜ እኛ ትዳር ውስጥ የምንገባው ወይ ትራማችን መርጦልን ነው፣ ወይ ደግሞ እንዲሁ ተንቀጭቅሸን ሰው ስላገባ አገባን። ከዛ በኋላ ሁሉ ያለቃቃሽ እንሆናለን። ዳይናሚክሱን እንኳን መቀየር አንፈልግም። ስለዚህ አንዲት ሴት ልጅ አፍቅራ መግባት የለባትም ከገባችን በኋላ ኤክስትሪም ፍቅር እና ኦብሰሽን ውስጥ መግባት የለባትም። አንዲት ሴት ግን ሀይሊ ማድረግ ያለባት ነገር ቢኖር ምን እንደሆነ ታውቃላችሁ? ባሏን ማክበር መልመድ፣ ባሏን ማክበር ሆነር እንድ ሪስፔክት ማድረግ መለማመድ አለባት። አይ ነው አንቺ አስር ጊዜ አይላቪው ስላልሽው ይሄ ሰውዬ መወደድ ላይ ሰማው ይችላል። አንቺ ግን ቤት ውስጥ ኦቶሪቲው የእሱ እንደሆነ ኮንፈርም ስታደረግለት እንደምታፈቅረው ሊሰማሽ ይችላል እኛ ማክበር አለመድን አልተማርንማ እናቶቻችን አባቶቻችንን ሲያከብሩ አላየንም እናቶቻችን ሀይለኞች ነበሩ ማክበርን ካልተማርን እኛ ማክበር መልመድ ይከብደናል ስለዚህ ምንድን ነው እኛ ማድረግ የምንችለው ማፍቀር ነው ኦብሰስድ እንሆንባቸዋለን ከወንዶቻችን ጋር ኦብሰሽናችን ደግሞ ቀላል አይደለም። ራሳችንን የሚያስጥል ኦብሰሽን፣ ራሳችንን ካድ የሚያደርገው ኦብሰሽን። አንዳንዶቻችሁ ከማግባታችሁ በፊት እና ከማግባታችሁ በኋላ ያላችሁ ሁለት የተለያየ ሰው ነው የምትመስሉት። ቢካዝ ኦብሰስድ ናችሁ ከባላችሁ ጋር ከማጋወራ እየተወጣ ከማጋን ያለው እንትን አላለም እንዲገባ ዛሬ ሳቁ ተለይተዋል። ዛሬ ወሬው ተለይተዋል። ቢካዝ ብራው ኦብሰስድ ከባድ ፍቅር ነው ያለባችሁ ክብር ሰነ እናንተ ለባሎቻችሁ የሚገባውን ክብር መስጠት ብትለምዱ ኦብሰስድ መሆን አይጠበቅባችሁ። እሱ ያበው ያራው እንዲሆና፣ ስለዚህ ባሌን አፍቅሬ ነው ማገባው ወይም ደግሞ ቤታችሁ ላይ በጣም በቃ ባሌን አፈቅሮ አለው ምናምን ብላችሁ ልባችሁ ልቅ ያለ ሴቶች ይሄንን ተማሩ። እናንተ መቶ ጊዜ አፈቅሮ አለው ስላላችሁ ወይም ፍቅራችሁን ስለገለጣችሁ ባላችሁ እንደተፈቀረ ላይሰማ ይችላል። ሲምፕለስት ወይ እሱን የምታፈቅሩበት ፍቅራችን ኮንፈርም የምታደርጉበት ቀላሉ መንገድ ቤት ውስጥ ኦቶሪቲውን በማስጠበቅ እሱ ክብር ብሎ የሚያስባቸውን ነገሮች ሜንቴን በማድረግ ነው እንጂ ከእሱ ጋር ኦብሰስድ መሆን አይደል። ሴቶች ራሳችሁን መውደድ ልመዱ። ራሳችሁን መውደድ፣ ራሳችሁን መቀበል ልመዱ። ባላችሁን አክብሩ። ልጆቻችሁን ውደዱ። አንዳንዶቻችሁ ግራ የገባችሁ ያላችሁ እዚህ ላይ ባሎቻችሁን ኤክስትሪምሊ ትወዳላችሁ። ልክ ከባሎቻችሁ ጋር ስትጣሉ ልጆቻችሁን ጥላችሁ ፖክ ማድረግ ስለምትፈልጉ የእሱን ስሜት ለማወቅ እልህ ማስያዝ ስለምትፈልጉ ልጆቻችሁን ጥላችሁ ምናምን የሆነ ቦታ ትሄዱና ልጆቻችሁን ትጎዳላችሁ። ቲንኪንግ ባላችሁን የጎዳችሁ መስሏችሁ ማለት ነው። እስኪ ፍቅራችሁን ቼክ አድርጉ። ሄልዚ፣ ጤናማ በሆነ መልኩ ነው ነው ባሎቻችሁን እያከበራችሁና እየወደዳችሁ ያላችሁት ወይስ ደግሞ ዩ ጋይዝ አር ኦብሰስድ? አስኪዩሳት ይሄን ስላችሁ፣ አንዳንዶች እንዴ እንዴት ነው ሰው የማይወድቡን ሰው እንዴት ያከብራል? ልትሉኝ ትችላላችሁ። ክብር እኮ ሰው ከወደደ ያከብራል፣ ካከበረ ይወዳል ልትሉኝ ትችላላችሁ። አሁን ያላችሁበትን ዳይናሚክስ ቼክ አድርጉት። ለባሎቻችሁ ፍቅር እንዳይኖራችሁ እያልኩኝ አይደለም። ነገር ግን ባሎቻችሁን ካከበራችሁ በቂ ነው ማክበራችሁ ፍቅርን ይገልጽላችኋል ግን የኔ ዘመን ሴቶች ማክበርን አልተማርንም ማን ያስተምረናል ማክበርን አናውቅም ባሎቻችሁን ሬስፔክት ማድረግ ልመዱ ምክንያቱም ሬስፔክት ማድረግ ወይም ማክበር የፍቅር ማሳያ ስለሆነ ባሎቻችሁን ማክበር ልመዱ ስለዚህ ዳይናሚክሱን ዛሬ ቀየሩት ባሎቻችሁ ማፍቀር አይጠበቅባችሁም ለባሎቻችሁ ከተገዛችሁ ባሎቻችሁን ከታዘዛችሁ በቂ ነው ይሄ በትክ ትክክል ፍቅራችሁን ያሳያቸዋል። ይሄ በትክክል እንደወደዳችኋቸው ያሳያቸዋል። ሪድፋይን ላቭ እንደ አዲስ ተማሩት። አንዳንዶቻችን ፍቅር አይተን ስላላደግን ፍቅርን አናውቅ፣ ስቲል ሪዲፋይን አድርጉት ፍቅራችሁን። ወዳችኋለሁ። ቻው።